ጤና ይስጥልኝ። ሰላም በኢትዮጵያና እና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? ሁለት ሰዓት ሆኖ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ ሶስተኛው እና የመጨረሻው ምዕራፍ ኢቲቪ ዜና 57 አሁን ይጀምራል። አበይት ነጥቦቹን እነሆ። ኢትዮጵያ ስደተኞችን በማስተናገድ እያከናወነችው ያለው ተግባር አለም አቀፉ ማህበረሰብ እንዲያውቅና ድጋፍ እንዲያደርግ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 ኢትዮጵያ በየዘመኑ መልኩን እየቀየረ የሰላም እጦት ብዙ ፈትኗታል፣ ብዙም ማሳቅቷታል። ለእነዚህ ሁሉ ችግሮች ግን የመጀመሪያውም የመጨረሻውም መፍትሄ ንግግር እንደሆነ ይታመናል። ታዲያ ኢትዮጵያ እንዴት ወደ ዘላቂ ሰላም ትምጣ የሚለው የዚህ የሰኔ ወር ዋና ጉዳያችን ነው። በኢቲቪ ዜና ኢትዮጵያ ላይ ጠብቁን። ባለፉት ስድስት ዓመታት ኢትዮጵያውያን ያለመታከት 40 ቢሊዮን ችግኞችን ተክለዋል። ለአብነትም ባለፈው ዓመት ብቻ በነበረው የአረንጓዴ አሻራ መርሃ ግብር ወደ 6.5 ቢሊዮን ችግኞች ተክለዋል። በአንድ ጀንበር ደግሞ 600 ሚሊዮን ችግኞች። ዘንድሮም ይህንን ታሪክ ለመድገም ቅድመ ዝግጅት ተጠናቋል። ኢትዮጵያውያን 7.5 ቢሊዮን ችግኞችን እንተክላለን ብለዋል። ዮሐንስ ብሳኔ። ይህ ጉዳይ የሰኔ ወር የኢትዮጵያ ጀንዳችን ነው፣ እንጠብቅ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 ዶክተር ብርሃኑ ገልጸዋል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

ለማወቅ ይቻላል። ለዚህ አስፈላጊው የግብርና ግብዓት ለአርሶ አደሩ በግብርና ሚኒስቴር በኩል እየተሰራጨ ስለመሆኑ መረጃዎች ያመላክታሉ። ቀደም ሲል ያስተዋወቅናችሁ እንግዳችን እዚህ ስቱዲዮአችን ደርሰዋል። የኢትዮጵያ ሜቲዎሮሎጂ ኢንስቲትዩት ምክትል ዋና ዲሬክተር ዶክተር አሳምነው ተሾመ ስቱዲዮ ናቸው። ዶክተር ለጊዜዎት አብዝቼ ነው የማመሰግነው። እንኳን ደህና መጡ። እንኳን ደህና አገኘን፣ አመሰግናለሁ። የመጪው የክረምት ወራት የአየር ትንበያ ከመኸር እርሻ አኳያ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 ስለሚጠበቀው የአየር ጠባይ አዝማሚያ እንደዚሁ ደግሞ የሚኖረው የዝናብ መጠንና ስርጭት በግብርናው ላይ፣ በውሃው ላይ፣ በጤናው ላይ፣ በአካባቢ ጥበቃው ላይ ምን አይነት አዎንታዊና አሉታዊ ተጽዕኖ ያሳድራል የሚለው ትንበያዎችና ምክር ሀሳቦችን ይሰጣል ማለት ነው። ስለሆነም እንግዲህ ክረምት ከሰኔ እስከ መስከረም ያሉትን ወራት የሚያጠቃልል ሆኖ በተለይም ለአብዛኛው የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው ማለት ነው። ከአመታዊ የዝናብ መጠኑም እስከ 85 በመቶ የሚደርስ የዝናብ መጠንና ስርጭት የሚስተዋለው ለአብዛኛው የሀገራችን አካባቢዎች በዚህ በክረምት ወቅት ነው ማለት ነው። ስለሆነም ይህን ተከትሎ እንግዲህ በርካታ የግብርና ስራው እንቅስቃሴዎች የምንከናወንበት ወደ 12 የሚደርሱ በሀገራችን የሚገኙ ተፋሰሶች በቂ ውሃ የሚይዙበት የተለያዩ አካባቢ ጥበቃ ስራዎች፣ የአረንጓዴ አሻራ መርሃግብር የሚከናወንበት በዚህ በክረምት ወቅት ነው ማለት ነው። ስለሆነም በዘንድሮ ክረምት ግን በአብዛኛው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 ማዝለቅ ይቻላል ወይ ደግሞ አርሶ አደሩ ማድረግ ያለበት ጥንቃቄስ በዚህ ወቅት ምን ይመስላል?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 ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀና ይብቃቃላታል። የትምህርት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠና አንድ በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ፣ ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው ሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ፣ ሁሉንም የሚተማመኑበት ባንክ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 በቢዝነስ እና ኢኮኖሚ ላይ ትኩረት የሚያደርገው ኢቲቪ ቢዝነስ በአዲስ አቀራረብ በኢትዮጵያ ቴሌቪዥን በቅርብ ቀን።